ደመረ አንዳደረገ ሰው ነው፣ እና የሚገናኘው አገር ማለት ሰው ነው። ሰው ማለት አገር ነው። ከተለያየ አካባቢዎች የባህል ጀርባውን ብናስብ የኢትዮጵያ ህዝብ ብዙ ነው። የደመራ ሀሳብ ከቋንቋው ይጀምራል። ራሱ ቃሉ ደመረ፣ አንድ አደረገ፣ አሰባሰበ፣ አስተባበረ አይነት ትርጉም አለው። ጽንሰ ሀሳቡና ድርጊቱም ይሄን ነው ይከተላሉ። አሁን የደመራ በዓል አከባበር ደመራ አዘጋጅቶ እንጨት አሰባስቦ እሱን ለኩሶ ከታሪኩም ጋር የተያዘው ነገር በጭሱ ተመርተው መስቀሉን እንዳገኙበት አይነት እንጨት መሰብሰብ እንጨት ባንድ ላይ መከመር ማገናኘት የሚለው ነገር ነው። የደመራን ጽንሰ ሀሳብ ወይም ደግሞ ትርጉምና ድርጊት የሚያመጣው ድርጊቱ ማሰባሰብ ነው እና የበዓሉን መንፈስ የሚገልጠው ራሱ ቃሉ በደመራ ሌኒ ንግሥት፣ ከኪሪያኮስ ጋር የመስቀሉ የተቀበረበትን ለማግኘት ደመራ ደምረው ልክ አሁን ደምለው እንጨት ሰባስበው በሱ ምክር ምክንያት በኪራኮስ ምክር ምክንያት እንጨት ሰብስበው ደመራ ደምረው በጭሱ ተመርተው ጭሱ በሰጠው አቅጣጫ ባመላከተው ምልክት መሰረት መስቀሉ የተቀበረበትን አወቁ። ነው እና ይህን በማሰብ የሚደረግ ድርጊት፣ ለዚህ ድርጊት እንጨት ማሰባሰብ፣ ደመራ መደመር፣ በአንድ ላይ ማድረግ ይላል። በበዓሉ አከባበር ከደመራው ጋር አብሮ ደግሞ የህዝብ መሰባሰብ በአንድ ቦታ ላይ መገኘት መደመር እሱ ራሱ ማለት ነው፤ መገናኘት፣ በአንድ ላይ መሰባሰብ እንዳልኩት ሆኖ በዓሉን ማክበር ነው። የመስቀሉን እንግዲህ ከደመራ ጋር ተያይዞ የተቀበረበት ቦታ መገኘት ስለሆነ ዋናው ነገር፣ ከበዓሉ ጋር የሚያገናኘው ደግሞ ዋናው ነገር ጽንሰ ሀሳቡና ድርጊቱ የተገናኙበት ምስጢር ይሄ ነው። እንግዲህ በቤተ ክርስቲያናችን አገልግሎት ይሄ በእለታት አቆጣጠር በአገልግሎት ስርዓት የሰዓታት አጠቃቀም አለ። በዛ የአገልግሎት ስርዓትና የሰዓት አጠቃቀም ሰርክ፣ የዚህ እለት ሰርክ ማለት ምሽቱ የሚገባበት ከሰዓት የምንለው ጀምሮ ወደ ነገ ቆጥሮ ማገልገል አለ። አሁን ዛሬ እለቱ ማክሰኞ ነው። አገልግሎት በዚህ ሰዓት እንስጥ ቢባል የረቡ ነው የሚሆነው። የመስቀል በዓል አሁን በዚህ 17 መስከረም 17 ሲከበር የመስከረም 17 አገልግሎት የሚጀምረው በመስከረም 16 ሰርክ ነው። ሰርክ ምሽት በልምድ ከሰዓት እንደዚህ በምንላቸው ይጀምራልና፣ መስከረም 17 ቅድም እንዳልኩት የተገኘበት ነው። ፍለጋው የተገኘበት ቁፋሮ የተጀመረበት ስለሆነ እስከ መስከረም አስር የሚሄደውን ድርጊት ይወስነዋል። መገኘቱ ስለሆነ፣ ቦታው መታወቁ ስለሆነ ለቁፋሮ መነሻው አሁንም 16ን ለ17 የአገልግሎቱ መነሻ የዕለቱ መገኛ አድርጎ ቆጥሮ አገልግሎቱን ለመጀመር ከዋዜማው ጋር አስተሳስሮ ድርጊቱን መፈጸም ነው ያለው። መስቀሉ የተገኘበት ተብሎ የሚከበረው ዋናው በዓል መስከረም 17 መስቀል ነው። በ16 ዋዜማው ለዛ በዓል የሚገባውን ስነ ስርዓት መፈጸም ነው ያለው። በ17 በዕለቱ በቅድስት ቤተ ክርስቲያን አገልግሎት ይሰጣል፣ ማህሌት ይቆማል፣ ቅዳሴ ይቀደሳል። በደመራው የሚደረገው ልክ እንደ ዋዜማው የሚቆጠረው ለመስቀል በዓል ቅድመ ዝግጅት ደመራው የሚደረግበት ስለሆነ ነው። በ16 መስከረም 16 ትልቅ ፋይዳ ነው ያለው። እንደምታውቁት አሁን እንዲህ የግንኙነት መስመሮች በዚህ ደረጃ ሳይቀላጠፉ ሳይሳለጡ በፊት ይሄ ወቅት በጣም ተፈላጊ የሆነው ከግንኙነት አንጻር ነው። ኃይለኛው ከባዱ ክረምት አልፎ ጭቃው ትንሽ ጠገግ ብሎ ወንዞች ጎድለው ሰዎች መገናኘት የሚጀምሩበት ይሄ ወቅት ነው። በዚህ ወቅት ላይ አሁን መሰባሰቢያ ተደርጎ የአዲስ ዓመት መጀመሪያ ጋር ተያይዞ ሰዎች ከብዙ ቦታ ይሄን ምክንያት አድርገው ተፈላልገው ቀጠሮ ይዘው ይገናኙበታል። ለሰዎች አይደለም እንደው በተፈጥሮ ስርዓት ለአዋፍ ጭምር የመስቀል ወፍ የሰውን ግንኙነትም እንደ መስቀል ወፍ ተብሎ በዓመት አንድ የሚደረግ አይነትን ነገር ያወሱበታል እና ይህም ኢትዮጵያውያን በልዩ ክብር ከሚጠብቋቸው በልዩነት ከሚጠብቋቸው በዓላት ውስጥ አንዱ ይሄ መስቀል በዓል ነው። መገናኛ ነው እንግዲህ ያለፈውን ሰፊ ጊዜ የሚያወሱበት ለፈጣሪ ምስጋናም ለእግዚአብሔር ምስጋናም የሚቀር የሚቀርብበት ነው። ያ ጊዜ አልፎ አሁን ብርሃን የመውጣቱም ነገር የሚነገርበት ነው። ከህዝቦች ግንኙነት ከህብረት ከአንድነት አንጻር ትርጉሙ ሰፊ ነው። መስቀል ነገረ መለኮታዊም ፋይዳው ስለሚታወቅ ነገረ መለኮታዊ ፋይዳው ራሱ የሰው ልጆችን ወደ አንድ በሰላም መገናኘት በፍቅር መተሳሰብ በፍቅር በአንድ ላይ መገኘቱን ሁሉም ያሳስብ ስለሆነ ነገሮቹን አንድ አድርጎ ያገናኛቸዋል። አሁን ሰላም ሆኗል፣ በመስቀሉ ጥልን ገሎታል፣ ፍቅርን መስርቶታል ተብሎ የመስቀል ነገር ሲታሰብ ጊዜው ከዚህ ጋር አንድ አድርጎ ሲታይ ደመራው ራሱ የመስቀሉ አስተምሮና ጽንሰ ሀሳብ አንድ ሆነው ግንኙነታችን የፍቅር፣ የሰላም፣ የአንድነት ህብረት፣ የመተሳሰብ እንዲሆን ባሉ ያለው ፋይዳ እጅግ በጣም ከፍተኛ ነው። አሁን እንግዲህ ከመመዝገቡ ጋር እንደ ተጨማሪ እሴት ወስደነው ዓለም አቀፋዊ እውቅና ይጨምራል። እንደምታውቁት አሁን በዓለም አቀፍ ደረጃ የሚንቀሳቀሱ አገር ጎብኚዎች፣ ቱሪስቶች እነዛን ጉዳዮች እንደ መረጃ ይጠቀሟቸዋል። በዓለም አቀፍ ተዳሳሽ የማይዳሰሱ ቅርሶች የተመዘገቡ የትኞቹ ናቸው? የት ሀገር ይገኛሉ? ወዘተ ብለው ፍለጋ ሲያደርጉ ከሚገኙ መካከል ሆኗል ማለት ነው። በዚህ ደረጃ ምዝገባውን ስናነሳው ያለውን ጠቀሜታ ስናወሳው ከዚህ በተጨማሪ በሀገር ውስጥ የምላለው ቅድም ያልናቸው ነገሮች ፋይዳቸው፣ የሰዎች ግንኙነት ለሁሉ ነገር መፍትሄ ነው። ምጣኔ ሀብታዊም ፋይዳው ስለ ሰላም ተገናኝቶ መወያየት፣ በዓልን አብሮ ማክበር፣ የፍቅር ግንኙነትን ከመመስረት አንጻር ያለው ማለት ነው። በተለይ አሁን በተለየ ሁኔታ ካነሳ ነው። በዩኔስኮ መመዝገቡ ዓለም አቀፍ እውቅና ማግኘቱ ምንም ጥርጥር የለው። የብዙ ሀገራት የኢኮኖሚ መሰረት ቱሪዝም መሆኑ ይታወቃል። ለኢትዮጵያም እንዲሁ ያለው ቦታና ፋይዳ ቀላል አይደለም። በዚህ ረገድ የሚጨምረው የሚያበረክተው አስተዋጽኦ እጅግ ከፍተኛ ነው። ሰው ነው እና የሚገናኘው። አገር ማለት ሰው ነው። ሰው ማለት ሀገር ነው። ሀገርን ሀገር የሚያደርገው ሰው ነው። የሰዎች ግንኙነት ነው። አሁን የሀገር ህልውና የሀገር ማንነት ምንነት መሰረቱ ሰዎች ናቸው። አሁን በበዓላት ቀደም ሲልም እንዳነሳ ነው፣ ቁልፉ ነገር ግንኙነቱ ነው። ግንኙነቱ በዓልን በዓል የሚያደርገው ደግሞ ግንኙነቱ ሰላማዊ ግንኙነት ሲሆን፣ ሰላም የሌለበት ግንኙነት ራሱ ሌላ መልክ ይይዛል። ለሰጥ አገባ ለተለያየ ቁርሾ መሰረት የሆነን ነገር በዓል አንልም። በዓልን ሰላም ይሄን ያህል መሰረቱ የሚሆን ከሆነ ለሀገር አንድነት ስትው ሰላም ያለው ሚና፣ ለሀገር አንድነት የሰዎች ግንኙነት ያለው ሚና ተያይዘው የሚገለጡ ስለሆኑ ምንም እንደው ብዙ ማብራሪያ ሳያሻው ከተለያየ አካባቢዎች የባህል ጀርባውን ብናስብ የኢትዮጵያ ህዝብ ብዙ ነው። እገሌ ገሌ ብሎ ሳይተውና ሳይለይ ሳያበላልጥ ሁሉም ብሔሮች ያከብሩታል፣ ይሄን በዓል ይሳተፉበታል። በመስቀል አደባባይ የምናከብረውን በዓል እንኳ ብናይ መስተጋብሩ ሰፊ ነው፣ ባህላዊ መገለጫዎቹ ብዙ ናቸው። እነዚህን ሁሉ አንድ አድርጋ ነው ትንሽ ትልቅ ሳትል ቤተክርስቲያን አስተባብራ በቅዱስ መስቀሉ አማካይነት በሰላማዊ ግንኙነት በፍቅር ባለበት ህብረት እንዲከበር የሚደረገውና የዚህ ድምር ውጤት ሀገራዊ አንድነት ይሰራል። ኢትዮጵያውያን ናቸው እንዳልኩት ከተለያየ ጀርባ አንድ አላማ አገናኝቷቸው በአንድ ግንኙነት ጥላ ስር ተሰባስበው ይህን በዓል የሚያከብሩትና በመላው ኢትዮጵያ መከበሩን ደግሞ በዓሉ አንዘነጋምና በመላው ኢትዮጵያ እንዲህ አይነቱ መስተጋብር እንደ አይነቱ ግንኙነት ይደረጋል። እናም እነዚህ ተደምረው በሀገር አቀፍ ደረጃ ለህዝቦች አንድነት ሰላማዊ ግንኙነትና እንደው የአሁኑ የመረጃ ዘመን ከመሆኑ ውጭ ቀደም ባለው ጊዜ ልክ ስናስበው ደግሞ የመረጃ ለውጥ መድረክም ሆኖ ያገለግላል። በተለያዩ መንገዶችም ይህንኑ መልእክት ለማስተላለፍ ሙከራ ተደርጓል። የቅድስት ቤተክርስቲያናችን መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅም መልክቱን አስተላልፈውታል። ዞሮ ዞሮ የበዓሉን ክቡርነት የእንዲያይነቱን የግንኙነት የሰላማዊ ህብረት መሰረት የሆነ በዓልን መጠበቅ ያስፈልጋል የሚለው ሀሳብ ምንም ጥያቄ የለውም፣ አስፈላጊ ነው። ምክንያቱም አንድ ወገን ሰላምን ሲሻ ሌላ ወገን ደግሞ የተለየ ፍላጎት የለውም ብሎ ማለት ከባድ ስለሚሆን እንደው ለበጎ ሀሳብ ሁሌም ጠላት ስላለው ከጠላታችን ጥንተ ጠላት ዲያብሎስ ጸላይ ሰናይ ጀምሮ በዚህ ሀሳብ የሚንቀሳቀሱ ሌሎችም ጨምሮ እንደ ሰዎች በዚህ ደረጃ በሰላም ሲንቀሳቀሱ በዓላቸውን ሲያከብሩ፣ የተለየ ሀሳብ ደግሞ ቢያጋጥም ይሄን ሰላም ይሄን አንድነት መጠበቅ የምእመናን ካህናት የሁሉም የቤተ ክርስቲያን ልጆች ድርሻ መሆኑ እንዲታወቅ አንዱ ነው። ከዚህ ባሻገር ደግሞ በዓሉ የሚፈልገውን አሁን መስቀል እንዳልኩት ሰላም ነው። መስቀል የድል ምልክት ነው። የእርቅ መሰረት ነው። ጌታችን ደሙን ያፈሰሰበት የከበረ ከሱ የተሰጠን ምልክትና መሳሪያ ነው። ይህን ሁሉ በማሰብ መስቀል የሚገለጥበትን ህይወት ገንዘብ ማድረግም ለቤተክርስቲያን ልጆች ሁሉ መተላለፊያ ያለበት መልእክት ነው። ለመላው ኢትዮጵያውያን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ልጆች እንኳን ለ2018 ዓመተ ምህረት በዓለ መስቀል በሰላም አደረሳችሁ። በዓሉን የፍቅር፣ የአንድነት፣ የመተሳሰብ የህብረት ያደርግልን። እግዚአብሔር ይስጥልኝ።